ሰላም የዩቲዩብ ተከታታዮች፣ ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርበያለሁን ከህልሞቹ ጋር መቅደላይ ነው እንድትከታተሉን እንጋብዛችኋለሁ። ህልሞቻችሁ እንዲፈታ መፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷንም መጫ እንዳረሱ አዳዲስ ቤጣ እንዲደርሳችሁ ማለት ነው። ሁለተኛው ቻናል ያለኝ ድሪም ኢንተርፕሪቴሽን የሚል ፍቺ ብቻ የምለቅብ ማለት ነው። ኮሚኒቲ ላይ ሼር አድርጌዋለሁ። እሱን ቻናል ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ። ቪዲዮቹን ያቸው ያው ፍቺ ስለሆኑ እሱን ስፈልጉ እሱን ቼክ ማድረግ ትችላላችሁ። ያው ቀጥታ ለማስፈታት ግን ያው እዚህ ጋ መጣችሁ መላክ ትችላላችሁ። ሶስት ቪዲዮ አይታችሁ ደግሞ ካልተፈታ ምናልባት ማለት ነው ያው ሶስት ቪዲዮ ድረስ ፈታለው ነው ማስበው። ለምን በተራ በተራ ስለሆነ እስከ ሶስት ቪዲዮ ቼክ አድርጉ። እዛ ካጣችሁ ግን አልተፈታም ካላችሁን ስር ህልሙን ማስቀመጣችሁ እንዳረሱ። አሁን ወደ እናንተ ልንፍች ወስዳችኋለሁ ኩኪያ ባፔሽቶች ይለኛል ተፈታ ነው በአኒሜሽንት ትቤት አይነ ምድር ፖፖ ላይ ተጸዳጅቼ አንድ የማውቀው ልጅ ሲመጣብኝ ደፋሁት ከዛ በእግሩ ረገጠ ከዛ ወጣንና እጃችንን በሳሙና ታጠብን ሻሼ እየተቃጠለ አየሁ ከዛ ጫማዬ አውቄ ሩጭብኝ እሺ አይነ ምድር ያው ብር ማግኘት ሲሳይ ማግኘትን ነው የሚያመላክትሽ በጣም ቆንጆ ነው እጅ በሳሙና መታጠብ ደግሞ ፈጣሪ በደል ሊቀ እንዳለ ከአጠር መንጻትን ነው የሚያመላክትሽ በጣም ቆንጆ ነው። አይነ ምድር እንዳልኩሽ በር ማግኘት ሲሳይ ማግኘትን ስለሆነ በጣም ቆንጆ ነው። ቤተልሄም ሰላም እንዲነሽ እግዚአብሔር ይመስገን። በህል መጻል ልጅ ይዤ ሸንቶብን ሻወር ስወስድ አየው እና ሰው ተደብቆ ያየኛል ስታጠብ። ሌላ ደግሞ በወተት እቃ ሳጠባየው እሺ፣ አንደኛ ህፃን ልጅ መንፈስ ቅዱስ ሲሳይን ስለሆነ በጣም ቆንጆ ነው። ግን ሻውር መውሰድም ፈጣሪ በደል ንቅር እንዳለ የሚያመላክት ነው በጣም ቆንጆ ነው። ግን ተደብቆ የሚያይሽ ሰው መኖሩ ከኋላሽ አንቺ ሳታውቂ ሆነ የሚሰልልሽ ሰው እንዳለ የሚያመላክትሽ ነው። ሌላኛው ደግሞ እቃ ማጠብ መፍትሄ ሊያገኝ የነበረ ነገር ወደ ችግር ሊያመራ እንደሆነ የሚያመላክት ነው። ግን አንቺ ወተት ነው ስታጥቢያ፣ እያየሽው። ስለዚህ የመኞት መሳካት፣ ያንን የምትፈልጊው ነገር መሳካትን የሚያመላክትሽ ነው። እግዚአብሔር ፍቅር ነው። ሰላም ነሽ መቅዲ። ዛሬ ጀማሪ እኔ ነኝ። እሺ፣ ፍቅር ጌታቸው። ሰላም መቅዲ፣ አመሰግናለሁ ስለ ምክሮችን። በህልም መስታወት ፊት ቅንድቤን ስኳል፣ ከዛም ፀጉሬን ስታጠባየው፣ ሌላ እንቁላል ስጠብስ እጄ ደግሞ ነክቶኝ በቦርሳ ብዙ ብሪዤ እና ስፕሬስ ጁስ እየጠጣው ዳቦ በማር ስበላ ተከታታይ አይቻሉ። የልብ ከሞላት ጓደኛ ጋር የልብ ከሞላት ጓደኛ ጋር መንገድ ላይ አብረን እየሄደን ባዶ እግራችንን ግን ተለያይተን ስትሄድ መለየቷ የሚፈጥረው ነገር አለ። ምክንያቱም በእውነቱ ዓለም የማያግባባን ሀሳብ አለ። አመሰግናለሁ ስለምፈችለኝ ስለምፈችልነኝ። አስረዘምኩብሽ። ችግር የለውም እሺ። አንደኛ መስታወት ፊት መቆም እና ቅንድቤን ስኳል ነው ያልሽው። መስታወት ፊት መቆም ገቢን ያመላክትሻል፣ ወልደትን ያመላክታል። ገቢን ወልደትን ያመላክትሻል። ሌላው ፀጉር መታጠብ ጥሩ ነገር ከፊት ለፊት እንዳለ መስስሽ ነገር እንዳለ የሚያመላክትች ነው። ቆንጆ ነው ፀጉር መታጠብ። ከዛ ደግሞ እጁ ስም ጣፋጭ ነገር ሲሳይ ነው። ዳቦ በረከት ነው። ማር የምኞት መሳካት ነው። የሚያመላክትሽ በጣም ቆንጆ ነው። የልብ ጓደኛ ከምትያጋ መንገድ አብሮ መሄድ የህይወት ጉዞቹን ነው የሚያመላክተው። ግን ባዶ እግር መሆን ጥሩ አይደለም። ውጣ ውረድ፣ ድካም ብቻ ያለው ወይም ደግሞ የትዳር መዘግየት ካላገባችሁ ደግሞ የትዳር መዘግየትን፣ አለዚያ ካገባችሁ ደግሞ ድካም፣ ከንቱ የሆነ ልፋትን፣ ምንም የምሰሩ ነገር ትርፋማ ያልሆነ ድካም ብቻ ያለው ነገር ያው ጫማ ስራን ባልንም ስለሆነ የሚያመላክተው ማለት ነው። ከዛ ግን ተለይታ መሄዱ የሆነ ካንቺ የህይወት አቅጣጫ ለየትላ ማለት የተለየ የሆነ ህይወት አቅጣጫ እንዳላት የሚያመላክትሽ ነው። በማላቸ የተለያየ ሀሳብ እንዳልሹ የተለያየ ነው እንትናችን ያልሽው ያው ያንን ነው የሚያመላክትሽ። ሊዲያ በን ወደ ሆነ ቦታ እየሄድኩኝ ሳልደርስ ወይም ደግሞ ሊሄድ እያሰብኩኝ ሲመሽብኝ፣ ማለት ማታ እየሆነ የጨለማ ያለው ከዛ መሸብኝ እያልኩኝ እያሰብኩ ያለው ምንድን ነው በተደጋጋሚ ይሄን አያለፉችልኝ። እሺ፣ የሆነ ካለምሽበት የጠበቅሽው ነገር ወይም ደግሞ ያሰብሽው ነገር አዳነ ሰላም። እግዲ ሰላም መንገድ እየሄድኩ ማውቀው አንድ ሰውዬ በመሄድበት መንገድ ከሞተ አህያ ዘንድ ቆሞ ስመለከት መንገዱ ለቅቄ በቀኝ በኩል ወደ አለ ተራራ አቅንቼ ተራራው ላይ ወጥቼ ከተጓዝኩ በኋላ ከተራራ ወርጄ የሞተው አህያ በሩቁ አልፌ በሞተው አህያ ዘንድ ቁሞ ከነበረው ሰውዬ ጋር አብረን በዚያ በመጀመሪያ መንገድ ጉዞ ጀመረ። ምን ይሆን መግደ ስለምፈችል አመሰግናለሁ። እሺ፣ አህያ ሀብትን ነው የምታመላክተው፣ ግን የሞተ ነው። ስለዚህ ትንሽ እንትን አይደለም፣ የሞተ ሲሆን የሆነ ውጤት የሌለው ነገር ነው የሚያመላክትሽ። ተራራ አቅርቼ ተራራው ላይ ወጥቼ ተራራ ፈተና ነው፣ እድሜም ነው እና ወጥሽ መጨረስሽ ቆንጆ ነው። ፈተናሽ ሁሉ እንደምታልፊ ስኬት ላይ እንደምትደርሺ ነው። ትንሽ ልፋት ቢኖረውም ያንን ነው የሚያመላክትሽ። ጫሎት አድርጌ ቢዩቲ ሀይ መቅዲ ሀይ ጥፍር ቀለም ከተ ከጠፈር ማስለቀቂያ ጋ ምንድን ነው? ሌላ ደግሞ በመሰላል የቤቴ ጣራ ላይ መውጣት ፈልጌ መሰላሉ እጄ ላይ ተሰባበረ። ምንም ሳይሆን አየ ወይ ምን ይሆን? መጥቼ። እሺ መሰላል ያው ንግድ ምናምን አስበሽ ከሆነ ያው ውጤታማ ነበር የሚሆነው ባይሰብር ኖሮ፣ ስለተሰበረ ግን ያው ይህን ነገር ሀሳብ ካለሽ ትንሽ ቆም ብለሽ አስቢ። ንግድ ምናምን ለመጀመር ሀሳብ ካለሽ ማለት ነው፣ ትንሽ ቆም ብለሽ አስቢ። ያው ትንሽ ውጤቱ እንትን ማይሆን ስለሆነ ማለት ነው ያነ ነው የሚያመላክት። ጸሎት አድርጊ። ራህማ፣ ሰላም እህቴ፣ ህልም ፍችልኝ። ሁልጊዜ መንገድ ዞር ተኝቼ አያለው። ምንድን ነው መንገድ ዳር ነው መንገድ ዳር፣ መንገድ ያው ህይወት መንገድን ነው